አድኃኖም ምትኩ አርፋጅ። አንድ ሰፈር ነው ያደግነው። አንድ ዩኒቨርሲቲ ተማርን። ብሩ ክፈት ያለ ነው። ጨዋታ ያደምቃል፣ ጨዋታም ያውቃል። እሱ ካለ የሳቅ ድምፅ አይጠፋም። ስድስተኛ ክፍል አልፈልግህም ተብሎ የተላከለትን ደብዳቤ አባቱ አግኝቶበት የመታው ጠረባ ለፍችም ደርሰህልኛል እያለ የሚጠልበውን ጡለባዎችን እየቀመመ ሲያጫውት አሁን ከብቶ የማይስቅ አልነበረም። ታላቅ ወንድሙ ላይ የሚሰራውን ተንኩል የግድያ ሙከራ የሚመስሉ ድብደባዎችን ኮስተር ብሎ በፊዛን ፊቱ ያወጋ ያዝናናል ነበር። ግሪድ ሲሰቅልም ሲሾቅም ማላገጡ የሚጠበቅ ነው። በዙሪያው የማንጠፋው ፍሬንዶቹ ላይ እንዳይደበረን አድርጎ ለጨዋታ ፐርፈዝ ብቻ ይቀልድብናል። ብሩክ እንደ ጃካራንዳ ዛፍ በዙሮ ይነጅ አይጠፋም። ሰው ይወደዋል። ከሰው ጋር አይጋጭም መከባበር የማይደራደርበት ዋነኛ ፖሊስ እንደሆነ በደንብ የሚቀርብ ሁሉ ያውቃል የጠበቀው ወዳጅነት ያለን ደግሞ ወይበልት እናውቀዋለን ብሩክ ለእኔ ወንድሜ ነው የማልለው ባልንጀራነትን ማሳነስ ስለሚመስለኝ ነው ብዙ ሳቅና ጭንቀቶችን ተጋድተናል በድዬ ሳለው ለእኔ ያግዞልኛል እስከ ድክመቱ ተቀብያዋለሁ ጓደኛዬ ነው ምንም ሳይኖረን ጊዜ ብቻ እያለን ነው ነፍሳችን የተናበበው። የጓደኝነት ትርጉም መተንተን ሳንጀምር ነው የተወዳጀነው። እኔ ታላቅ ወንድሜ የጀመረውን ቢዝነስ ተቀላቅዬ በሂደት ብዙ ሳንቲም ማግበስበስ ጀመርኩ። ብዙ ሀብት ባገኘ ቁጥር መፍጨርጨር ጠነከረ። ነገሮችን በውሎዬ ስለምመዝን እነጫነጫለሁ። ብሩክ ነገሮችን ከእሱ አንጻር ስለሚያይ መነጫነጫ አይገባውም። ብሩክ ቀለኝነቱ መፍሰስ ጀመረና፣ መገለጫው ያልሆነ ጨለምተኝነት ወረሰው። ምሬቱን ቀልቤን ሰብስቤ አሰላስይ አላውቅም። መንገዱን ለመደለል አልጣርኩም። ከእጮኛው ጋር የሚያጋጥመውን ግጭት በምሬት ሲነግረኝ ቀልቤን ሰብስቤ ከጊዜያዊ ስሜት የገዘፈ ይሆናል ብዬ አላሰብኩም። የድሃ ልጅ መሆኑ አይዞህ የሚለው አለመኖሩን ሲጠቅስ አብሬው ከማሸብሸብ የዘለለ ጊዜ ሰጥቼው ምን ላግዘው ከኔ ምን ይጠብቃል ብዬ ለአፍታ አሰላስይ አላውቅም። እድገት ላይ በመመሰጤ ያሉኝን በረከቶች ለማስተዋል አልተቻለኝም ነበር። ያሉንን እየጣለን የምናመጣው አዲስ ስኬት እንደምን የምንፈልገውን ደስታ ሊያመጣልን ይቻሉ ይሆን? ለስራ ኔትወርክ የማይሰራበት ቦታ ከርሜ ስመጣ እንድንጠጣ፣ እንድንስቅ ደወልኩለት፣ ግን ስልኩ ዝግ ነው። ደጋግሜ ደወልኩ። አሁንም ስልኩ ዝግ ነው። ስልክ ማጥፋት፣ ስልክ አለማንሳት፣ ለብቻው መሆን አዲስ ያመጣው ፋሽኑ መሆን ጀምሯል። ቤቱ ለሄድ ተነሳሁ። ፀሐዩ ሐሩር ነው ዘንድሮ ፀሐዩን ለማምለጥ እንደ ዝናብ መጠለልና መሮጥ መጀመራችን አይቀርም። የድሮ ሰፈር የደረስኩ የነ ብሩኬ ደጅ ላይ ድንኳን ተደኩኗል። ብሩኬ አያቱ ጠንካራ ሕመም እያንገላታቸው እንደሆነ ነግሮ ነበር። አያቱ በሕይወቱ ደማቅ ስፍራ አላቸው። ይወዳቸዋል። እንደ ወንድሙ ነበር የሚያዋራቸው። እንደ ጓደኛቸው ነበር የሚያጫውቱት ከልጅነት ጀምሮ የምናቀውን ሰው ማጣት ህመሙ ብርቱ ነው። ድብርትና ምሬት ሳይጠባው አያቱ ሳይተኙ ለመድረስ ነበር የሚሮጠው። እርምጃን ቀስ እያደረግኩ ወደ ድንኳኑ ሲሄድ የሰፈራችን ለቀስተኞች ዓይን እኔ ላይ ያረፈ አጎነበሱ። ቀስ ብሄ የድንኳኑን መግቢያ በር ላይ ያገኘሁት ወንበር ላይ ቁጭ አልኩ። በቀስታ ቀናብዬ ብሩኬን በዓይን የሳስሰው። ወንበር ተደርድሮ በተቀመጠ ፍራሽ ላይ የደከሙ አያቱን አየኋቸው። በጥጥ ብዬ እንዳየኋቸው አስታውሳለሁ። ካጠገባቸው እናቱን አየኋት። በጥሩ መንፈስ አላየችኝም። አይኔ ወደ ተሰቀለው ፎቶ ተምዘገዘገ። ከዛ ሰዓት በኋላ የሆነውን ብዙ አላስታውስም። ለቀበሌ መታወቂያ ብሎ አብረን ሄደን የተነሳ ነውን የብሩኬ ፎቶ ተሰቅሏል። በጣም እንደ ጮፍ አስታውሳለሁ። እናቱን ሄሮቴን እየወደቅ እየተነሳው የሆነውን ለመጠየቅ ራሹ ጋር ለመሄድ መሞከሬንም አረሳሁትም። የሆነውን ሁሉ አለማወቄ የተገለጸላቸው ረጭ ያለው ለቅሶ ቤት ታወቀ። ሁኔታ እያሳዘናቸው ሰዎች አብረውኝ ያለቀሱ ይመስለኛል። አያቱን አንቄ ጋሽ በላይ ጓደኞት የት ሄደ ብሩክ የት ሄደ አልኳቸው። በዛ ልጃቸው አቅፈውኝ በትኩስ እንባ ታጅበው እጁን በእጁ በላሉ። እግሬ አልጸና ይመስለኛል። ብዙ ሰዎች ያዙኝ። ክንዴን ክንዴን ብዬ ጮኩኝ። ሰው ለካ እንዲህ ደካማ ነው የቻልጉትን መጮህና የሆነውን መካድ ነበር። በቀን ብዛት ተበረታታው ያወራነውን ሳስላስለው በኋላ መቅረት ሲነጠው እንደነበር ገባኝ። ኋላ መቅረት ሲነጠው እንደነበር ገባኝ። ጨለምተኝነቱ ለመኖር ያለው ፍላጎት ቀድሞ እንደገደለበት ገባኝ። ለካስ ማስተዋል አቅቶኛው እንጂ ሁሉንም ነገር ይገባ ነበር። አብረን ብንሆንም ለካ ተለያይተን ነበር። ለካ እሱ ነበር ጓደኛ እንጂ እኔ ጓደኛው አልነበርኩም። አናቱ ላይ በፍጥነት የወረረውን ሽበት ከስትረስ ከመብሰልሰል የተፈጠረ መሆኑን አልጠረጠርኩም ነበር። ሳክቶለታል የምባለው እኔ ነገሮች ሲጠሙብኝ፣ አንዳንድ ነገሮች ሲቀፉብኝ፣ ይቻለም እንደምትሰለቸኝ አውርቼው አላውቅም። ራሴን ነገር ለው እንደነበር ነግሬው አላውቅም። ሽራፊ ፈገግታ ባህሩር ፀሐይ፣ ጤዛ እንደመፈለግ ሆኖብኝ ሳለ የሞከርኩት ሙከራዎች ሲከሹ ከሰው ሁሉ አነስኩን ስሜት ሲበላኝ ብቻ መሆን ሲጨፍርብኝ፣ አለመሆን ስሜት ሲወዘውዘኝ ያለኝን ነገር ሁሉ ያፈሰስኩበት ተስፋዬ ሲጠፋ፣ እልሜ ሰፍቱን ስንከላወስ የምሸሸግበት ጥግ ሳጣ፣ በማምነው ሰው ስከዳ፣ ዕድለ ቢስነት እንዳልጠራጠር አድርጎ ሲመሰክርብኝ ራሴን ልገለው ዳርቶኝ ነበር። መዳዳቴን እንዴት ድል እንደነሳሁት ሳልነግረው አምላኪ ጋር ሙጥኝ እያልኩ አንዳንዴ በረከቶች ፈልፍዬ ለራሴ እየተረኩ አንዳንዴ ጭላንጭል ብርሃኔ ላይ ተመስጬ በሞት የምሰብራቸውን ሰዎች አዝኝላቸው አንዳንዴ ክችች ያልኩትን ጉዳይን እያላለሁ አንዳንዴ ግትርነቴን እየገዘዝኩ አንዳንዴ ሆስፒታል ያሉ አካላቸው የማይታዘዝላቸውን ነፍሶችን እየረዳሁ አንዳንዴ እስረኞችን እየጠየቅኩ ነው ራሴ ላይ የራራሁት። ሳልለው ይህ ትግሌ ለብሩኬ ትርጉም ሊሰጠው እንደሚችል ማሰብ አልተቻለኝም ነበር። የምንወዳቸውን ሰዎች ምን ያህል እንደምንወዳቸው ካለጦት እንዴት መረዳት ያቅተናል? ለራስ ለራስ ሰው አለመድረስን ያህል አርፋጅነት የለም።